በክልሉ እየተመዘገቡ ያሉ ዘርፈ ብዙ ለውጦችን ለማስቀጠል የሚዲያና ኮሚኒኬሽን ተግባራት ተጠናክረው መቀጠል አለባቸው ተባለ። ኢትዮጵያ የብልጽግና ጉዞዋን ለማረጋገጥ በምታደርገው ጥረት የሚዲያዎች ሚና ከፍተኛ እንደሆነ ተጠቁሟል። የክልሉ ከፍተኛ የስራ ኃላፊዎች ከሚዲያና ከኮሚኒኬሽን እንዲሁም ከሕዝብ ግንኙነት አመራሮችና ባለሙያዎች ጋር ውይይት አድርገዋል። ተጨማሪውን ከሰለሞን ዘመኑ እንከታተል። የሀገሪቱን ሁለንተናዊ ብልጽግና ለማረጋገጥ በሚደረገው ጥረት ውስጥ የሚዲያና የኮሚኒኬሽን ሥራዎች ሚናቸውን በአግባቡ ሊወጡ እንደሚገባ ተመላክቷል። ይህንኑን ለማድረግ እንዲያስችል በአማራ ክልል ከኮሚኒኬሽን፣ ከህዝብ ግንኙነትና ከሚዲያ ከተውጣጡ አመራሮችና ባለሙያዎች ጋር የውይይት መድረክ በባህር ዳር ተካሂዷል። በመድረኩ ንግግር ያደረጉት የአማራ ክልል ኮሚኒኬሽን ቢሮ ኃላፊ ዶክተር መንገሻ ፈንታው ባለፉት ሰባት ዓመታት ፈተናዎችን በመሻገር በርካታ ውጤቶች ተመዝግበዋል ብለዋል። የሚዲያና ኮሚኒኬሽን ዘርፉ አገርን በማሻገር በአስተሳሰብም በአመለካከትም ህዝብንም አነቃንቆ ወደ ተግባር በማስገባት በኩል ሚናው ተኪ የሌለው ነው። በተለይ ደግሞ የሀሰት ትርክቶችን፣ ሀሰተኛ መረጃዎችን በማፍረስ እና ለህዝብ ትክክለኛውን መረጃ በማድረስ በኩል የሚዲያ ሚና እጅግ ከፍተኛ ነው። የአማራ ክልል ብልጽግና ፓርቲ ቅርንጫፍ ጽሕፈት ቤት የፖለቲካና አቅም ግንባታ ዘርፍ ኃላፊ ዶክተር ዘሪሁን ፍቅሩ በበኩላቸው ሰላማዊ ትግል እንዲካሄድ የዲሞክራሲ ተቋማት እንዲጎለብቱ የትርክት ችግሮችን በመፍታትና ግዥ ትርክት በመፍጠር ከፍተኛ ጥረት ሲደረግ መቆየቱን ገልጸዋል። ባለፉት የለውጥ ዓመታቶች እጅግ በጣም የማይቻሉ የሚመስሉ ግን የተቻሉ እጅግ በጣም ፈታኝ የነበሩ ግን በጥበብ በብልሃት፣ በጋራ በመስራት ያለፍ ናቸው። በርካታ ስኬቶችን በዚህ ሀገር ላይ ማስመዝገብ ችለናል። ከምንም በላይ የዘመናት የህዝብ ጥያቄ የነበረውን የዲሞክራሲ ጥያቄ የነጻነት ጥያቄ ለመፍታት የተደረገው ጥረት እጅግ አበረታች ነበር። የሲቪል ሰርቪስ ማሻሻያ ሪፎርሞችን ጨምሮ በርካታ የተመዘገቡ ለውጦች እንዳሉ የገለጹት ዶክተር ዘሪሁን ከውጤቶቹ ጎን ለጎን ያጋጠሙ ሰው ሰራሽና የተፈጥሮ ፈተናዎች እንደነበሩም ጠቁመዋል። በመሆኑም የሚዲያና የኮሙኒኬሽን ስራዎች የህዝቡን ተጠቃሚነት በሚያረጋግጥ መንገድ እንዲሰሩ ጥረት መደረግ አለበት ብለዋል። የሚዲያ አካላቶች አሁን የአዲሱ ሚዲያ ፈተና በሀገራችንና በክልላችን እያስከተለ ያለውን አሉታዊ የህዝብ እንቅስቃሴ ሊፈጥሩ የሚችሉ ተግባራቶችን በምንከላከልበት በምናጠቃበትና የሚዲያ ሁኔታውን በአግባቡ አይተን የክልላችንን ሁኔታ በፍጥነት አስተካክለን በሁሉም አካባቢ በፍጥነት አሉታዊ ሰላም ያለበትን ሁኔታ ቀይረን አዎንታዊ፣ ዘላቂ፣ አስተማማኝ ህዝቡ ራሱ ሰላሙን የሚጠብቅበት አስቻይ ሁኔታ ለመፍጠር የሚዲያ አካላት ሚና ከፍ ያለ ስለሆነ በዛ ማዕቀፍ የዛሬውን ውይይት እንድናደርግ እየጠየቅኩ እጅግ በጣም አመሰግናለሁ። መድረኩ በይፋ የተከፈተ መሆኑን አበስራለሁ። የውይይቱ ተሳታፊዎችም የሰላም የልማትና የመልካም አስተዳደር ችግሮች ተቀርፈው ተፈላጊው ለውጥ እንዲመጣ በጋራ መስራትና መረጃዎችን ለኅብረተሰቡ በጥራት ማድረስ ያስፈልጋል ሲሉ አስተያየታቸውን ሰጥተዋል። ለህዝብ መረጃ በደንብ መስጠት አለብን። የተጣራ መረጃ፣ ህዝብን የሚጠቅም መረጃ፣ ህዝብን ወደ አንድ የሚያመጣ መረጃ፣ ልማትን የሚያሳልጥ መረጃ፣ ለውጥን የሚያመጣ መረጃ፣ ብልጽግናን የሚያረጋግጥ መረጃ በቃ ከድህነት ከውድመት ምን ምን ትርፋለሁ? ስለዚህ አገራችን ከዛ አደጋ ለመጠበቅ በተለይ የሚዲያው አካል ትልቅ ኃላፊነትና እጥፍ ድርድር ኃላፊነት አለብንና በዛ ልክ መድከም አለብን። በእርግጠኝነት ደግሞ እንደዚ አይነት ነገሮች በመስራትና ባለመስራት የሚመጣውና መስራት አለብን። አንድ የሚዲያ ባለሙያ ተሽኮርማሚ መሆን የለበትም ብዬ አስባለሁ። እውነትንም ለመናገር ችግሮችንም አውጥቶ ለመንግስት የማህበረሰቡን ችግር ለመንግስት ለማሳየት መንግስትም የሰራቸውን በጎ ተግባራት ለህዝብ ለማውጣት ተሽኮርማሚ መሆን የለበትም ብዬ አስባለሁ። ከግል ስሜት ሙያዊ ኢቲክስን ማክበር እንጂ ከግለሰብ ስሜት መጽዳት አለብን ብዬ አስባለሁ። እንደሚታየው በክልላችን ብዙ አይነት ሁነቶች ይከሰታሉ። እነዛን ሁነቶች ለህብረተሰቡም ለማድረስ ችግሮች ተከስተው ለመንግስትም ለማድረስ በግልጽ መነጋገር፣ በግልጽ ማውጣት፣ እውነትን ማውጣት ይጠበቅብናል ብዬ አስባለሁ።